በረከት ውድ እንግዲህ ልጆች እንዴት አደራችሁ? ደህና አደራችሁ ወይ? አደር ረፋድ ሁሉ ሰላም ነው። ደሞ ክርስቲያን ወገኖቻችን ወንድም እህቶቼ እንዴት ናችሁ? ሰላም ብያለሁ። አላችሁበት በሰላማችሁ ይብዛ። ምሳ ደርሰዋል። ምሳችን የዛሬ ምሳችን ይመስላል እዚህ ላይ ሆንግሪ ማረጋለው ማለት ነው

ነጩ ደግሞ ለብቻ ነው። ማይፈልግ ሰው አለ፣ ክሬም ማለት ነው። ለዛ ነው። ከዛ ትንሽ ሞቅ እንዲልልኝ ጋዝ ላይ ጥደዋለሁ። ሞዘሬላ የለኝም፣ ለዛ ነው በዛ የረኩት ክሬማው ማለት ነው። እላችኋለሁ መልካም ውሎ የሆነላችሁ የሀገሬ ልጆች፣ ባያላችሁ በሰላማችሁ ይብዛ። ሰብስክራይብ አርጉል። አበረታቱን ወንድመቶች፣ አበረታቱ እንጂ እኔም መልስ እላችኋለሁ። እዚህ ጋር ደግሞ ብቻ ሆነ ነጭ የተዘጋጀ መልካም <mulham> ውሎ ይላችሁ።